በታሪክ ለመጀመሪያ ጊዜ 48 ቡድኖችን የሚያሳተፈው እና ለመጀመሪያ ጊዜ በሶስት ሀገራቶች አዘጋጅነት ማለትም በአሜሪካ፣ ካናዳ እና ሜክሲኮ አዘጋጅነት የሚከናወነው የ2026 የዓለም ዋንጫ የግሩፕ እጣ ድልድል በዚህ ሰዓት ይፋ ሆኗል። በዚህ መሰረት በግሩፕ ኤ ሜክሲኮ፣ ደቡብ አሜሪካ እንዲሁም ደግሞ ሳውዝ ኮሪያ፣ የአውሮፓ ፕሌይኦፍ ግሩፕ ዲ አሸናፊ የተደለደሉ ሲሆን በግሩፕ ቢ ደግሞ ካናዳ፣ የአውሮፓ ፕሌይኦፍ ኤ አሸናፊ እንዲሁም ኳታር እና ስዊዘርላንድ የተመደቡ ሲሆን በግሩፕ ሲ ደግሞ በምትመለከት መልኩ ሞሮኮ፣ ሃይቲ እና ስኮትላንድ የተደለደሉ ሲሆን በግሩፕ ዲ አሜሪካ ፓራጓይ፣ አውስትራሊያ እንዲሁም ደግሞ ከአውሮፓ ግሩፕ ሲ ፕሌይኦፍ የሚያልፉ ቡድን የተደለደሉ ሲሆን በግሩፕ ኢ በምትመለከት መልኩ ጀርመን፣ ኮስታሪካ፣ አይቮሪ ኮስት እና ኢኳዶር ተደልድሏል። እንዲሁም ደግሞ በግሩፕ ኤፍ ኔዘርላንድ፣ ጃፓን፣ አውሮፓ ፕሌይኦፍ ቢ የሚያልፈው ቡድን እንዲሁም ደግሞ ቱኒዚያ ተደልድሏል ማለት ነው። በግሩፕ ጂ ደግሞ ቤልጅየም፣ ኢጂፕት እንዲሁም ደግሞ ኢራን እና ኒውዚላንድ ተደልድሏል ማለት ነው። በግሩፕ ኤች ስፔን፣ ኬፕ ቨርዲ፣ ሳውዲ አረቢያ እና ኡራጋይ ተደልለዋል ማለት ነው። በግሩፕ አይ ደግሞ ፍራንስ፣ ሴኔጋል እና ከፊፋ ቋት ሁለት የሚያልፈው ቡድን እንዲሁም ደግሞ ኖርዌይ የተደለዋል ማለት ነው። በግሩፕ ጄ አርጀንቲና አልጄሪያ አውስትራሊያ እና ጆርዳን ተደድለዋል ማለት ነው። እንዲሁም ደግሞ በግሩፕ ኬ ፖርቹጋል እንዲሁም ደግሞ ከፊፋ ቋታ እንደሚያልፉ ቡድን እና ሌይችስቴን እና ኮሎምቢያ ተደልድሏል ማለት ነው። እንዲሁም ደግሞ በግሩፕ ኤል እንግሊዝ፣ ክሮኤሽያ፣ ጋና እና ፓናማ ተደልድሏል ማለት ነው። በጣም አጓጊ የሆነው የ2026ቱ የአለም ዋንጫ ድልድል ይህንን ይመስላል። ግሩፕ ኤል እንዲሁም ደግሞ ግሩፕ አይ በጣም አጓጊ ይመስሉኛል። ለማንኛውም ለእናንተ የትኛው ግሩፕ በጣም አጓጊ ሆነላችሁ? ሀሳባችሁን ኮመንት ሰክሽን ላይ ያካፍኝ። የፕላስ መክቶ በመጫ ፈጣን አዳዲስ የሆኑ መረጃዎችን ማግኘት ይ ገና ከአሁኑ እንግዲህ ማለት ነው ዓለም ዋንጫው ላይ የሞት ምድብ እየተባለ ያሉ ሁለት ምድቦች አሉ ማለት ነው። ግሩፕ አይና ማለት ነው ግሩፕ ኤል ማለት ነው። ግሩፕ ኤል ላይ በጣም በጣም ከባድ ነው። ማን እንግሊዝ፣ ክሮሺያ፣ ጋና እና ፓናማ። ፓናማን ሁሉም ነው የሚለጥፏት። ጋና ራሱ ዲሰንት ቲም ነው። ማን በጣም በጣም የሚገርም ምድብ ነው። ክሮሺያን ታውቁታላችሁ። ዓለም ዋንጫ ላይ የሆነ መንፈስ አለባቸው ማን ብራዚልን ምናምን ማንንም አይሰሙም እኮ ሁለት ተከታታይ ዓለም ዋንጫ ላይ ሁለተኛና ሶስተኛ ነው የጨረሱ። በጣም አስጊ ቲም ነው። ክሮሺያን ዝምብላችሁ የምታዩት አይደለም ማለት ነው። ይሄኛው ደግሞ ማለት ነው ኖርዌይ፣ ዘንድሮ በጣም ጽድት አድርጋ ነው ያለፈችው ማለት ነው ለዓለም ዋንጫው ሃላንድ አለ፣ የሚገርም ፐርፎርማንስ ላይ ያለ ሰው ማለት ነው። ከዛ ደግሞ ኦዴጋርድ አለ፣ አንቶኒዮ ኑሳ የሚባል ደግሞ የሌብዚንግ የሚችል ተጫዋች አለ ማለት ነው። በጣም ነው የሚችሉት ኖርዌይዎች ባይዘ ማለት ነው። ሴኔጋል እንደምትመለከቱት ማለት ነው በጣም ጽድት ያለ ቲም ነው። ማንያው ከሳውዲ ነው የሚመጣላቸው ግን ስቲል ዲሰንት ቲም ነው። ማን ምድቡ አሪፍ ነው፣ ፉክክር ያለበት ምድብ ይመስላል ማለት ነው። ያው ዓለም ዋንጫ ነው፣ ሁሉም ሰው በሞራል ነው የሚጫወተው ማለት ነው። ስለዚህ ከባዱ ምድብ የምትሉት ከእነዚህ ውጪ ለእናንተ ማለት ነው የትኛው ነው? አርጀንቲና ምትበለው ይመስላችኋል? ደግማ ማን የሚበለው ይመስላችኋል? ኮመንት ላይ አሳውቅም። እኔ ያየሁት ነገር ግን አስደንግጦኛል። የዘንድሮ ዓለም ዋንጫ እሳት የሚሆንም ይመስላል። እነዚህን ሁለት ምድቦች ተመልከቱ። ምድባይ ፈረንሳይ፣ የአፍሪካ አንበሳ ሴኔጋልና ኤርሊንግ ሃላንድን የያዘችው ኖርዌይ በአንድ ምድብ። ይሄ ምድብ ሳይሆን ጦርነት ነው የሚመስለው። ፈረንሳይ ከኤምባፔ ጋር፣ ኖርዌይ ከሃላንድ ጋር፣ ሴኔጋል ከማኔ ልጆች ጋር። ከዚህ ምድብ ማን የሚያልፍ ይመስላቸዋል? ሌላኛው ደግሞ ምድብ ኤል ሲሆን እንግሊዝና ክሮሺያ እንደገና ተገናኝተዋል። መሀል ላይ ደግሞ ብላክ ስታርስ ጋና ገብታለች። እንግሊዞች እድል አላቸው። ክሮሺያ ሁሌም ራናት ጋና ደግሞ የአፍሪካ ኩራት። ይሄኛው ምድብ ለእንግሊዝ የሞት ጉድጓድ ነው የሚመስለው። እኔ በግሌ ግሩፕ አይ የፈረንሳይና ኖርዌይ ምድብ ትክክለኛው የሞት ምድብ ነው እላለሁ። ምክንያቱም ሶስቱም ማለፍ የሚገባቸው ቡድኖች ናቸው። እናንተስ ምን ትላላችሁ? የትኛው ምድብ ይከብዳል? ግሩፕ አይ፣ ፈረንሳይ፣ ኖርዌይ ወይስ ግሩፕ ኤል፣ እንግሊዝ፣ ክሮሻ? ኮሜንት ላይ ሀሳባችሁን አስፍሩ። ውጤቱን አብረን እንመልከት ፋሚሊ የ2026 የዓለም ዋንጫ የምድብ ድልድል ይፋ ተደርጓል። ሀገራችን እንግሊዝ እንግዲህ ከክሮሻ ከጋናና ከፓናማ ጋር ተመድባለች። ያው በነገራችን ላይ እንግሊዛዊ ነኝ እያለ ከንፈሩ የቆሰለ በዓለም ላይ እኔ ብቻ እኮ ነው ያለሁት። አሁን እንግሊዞች የራሱ ይህን ቪዲዮ ሪፖርት ሊያደርጉብኝ ይችላሉና ኮፒሊንክ ሪፖርት ላይ ማድረግ እንዳይረሳ። እናንተ 2018 የዓለም ዋንጫ ላይ ታስታውሱ እንደሆነ ክሮሻ ሰሚፋይናል ላይ እንግሊዝን ጥላ ነበር ያለፈችው። አሁን ደግሞ በ2026 ዓለም ዋንጫ አንድ ላይ በምድብ ተመድበዋል። ሁሉንም መጥቼ እንዳልነገራችሁ አለም ዋንጫው ይደርሳል ባይዘው በጣም ብዙ ነው እና እናንተ በመሃል አቆማችሁ ዩቱብ ፎቶ ላ አድርግላችሁና ፓውዝ አድርጋችሁ ዩት በጣም ደስ ደስ የሚሉ ምድቦች ነው። አሁን በተለይ የኖርዌይና ፈረንሳይ አሁን ሀላንድ ከኪሊያን ይገናኛል። ያው ታውቃላችሁ፣ ከዚህ በፊት ብዙ ሀሳቦች ሲነሱ ነበርና በጣም አጓጊ ይሆናል። ግን እንግሊዝ እንደው ይህን አለም ዋንጫ ብታሳካ በጣም ደስ ይለኛል። እኔ አሁን እንግሊዝ ደጋፊ ስለሆንኩ ው ያው በነሮኒ ምክንያት ምናምን ራሴን እንደ እንግሊዛዊ ይቆጥራለሁ። ይሁን ማስረዳት አያስፈልገውም ግን እንደው የእንግሊዝ ደጋፊ ፋቶንም ለአሁን ሚዲያው ምናም ተውት። ለዓለም ፉትቦል ከኋለችው ውለታ አንጻር አይገባትም ትላላችሁ? እታች ድረስ እኮ ነው ክብር ሰታ ኢንቨስት አርጋ እዚህ ድረስ እንዲደርስ። አሁን ማን ነው እስቲ በእንግሊዝ ፉትቦል ማይዝና ነው፣ ዓለም ላይ ሁሉም እኮ ነው። እና ለዚህ ውለቷ ሊከፈል ይገባል ብዬ አስባለሁ። ይሄ ትውልድ ደግሞ አሁን የ2006ቱ ናል ዋንጫ ካላነሳ እኔ መቼ እንደሚያነሱ በጣም በጣም ይርቃል እና ቢያነሱ በጣም ደስ ይለኛል። እስቲ እናንተ ግን ለማንኛው የሚሰማቸው ኮመንት ላይ አስቀምጡ። ቪዲዮ ክትመቻቸው ኮፒ ሊንክ ሪፖርት ላይ ማድረግ እንዳይደረሳ። ቴንኪዩ። የዓለም ዋንጫ ምድብ ድልድል ከደቂቃዎች በፊት እንግዲህ ይፋ ሆኗል። ሀገራችን አርጀንቲና እንግዲህ ከአልጄሪያ አፍሪካዊት ሀገር አልጄሪያ ከኦስትሪያ እና ከጆርዳን ጋር ተደልድላለች ማለት ነው። ግሩፕ ጄ ላይ ትገኛለች አርጀንቲና። ይህን ይመስላል። የሌሎቹንም ቲም እንግዲህ ሁሉንም እዚህ ጋር አስቀምጬላቸዋለሁ ተመልከቱ። በጣም አሪፍ ድልድል የሚባለው እንግዲህ ፈረንሳይ በኖርዌይ ምድብ ትገኛለች። ሀላንድ እና ኬሊያን ሜባፔ የሚፋጠጡ ይሆናል ማለት ነው። በ26 ዓለም ዋንጫ ማለት ነው ከግሩፕ ኤ እስከ መጨረሻ ድረስ ያሉት እንግዲህ እነዚህን ይመስላሉ። እንዴት አያችሁ? የትኛው ተመቻችሁ? እስኪ ሀሳባችሁን ኮመንት ላይ አርጀንቲናውያን እስኪ እንዴት ሀሳባችሁን ኮመንት ላይ አስቀምጡ። ይመቻችሁ የሊዮኔል ሜሲው አርጀንቲና እንግዲህ ግሩፕ ጄ ላይ ከአልጄሪያ፣ ከጆርዳን እና ከኦስትሪያ ጋር ተመድባለች ማለት ነው። አብዛኛው የሊዮኔል ሜሲ ደጋፊ መሳቀቅ ነው ያለበት ይኸኛውን ግሩፕ አይቶ። የዛኔ የቀድሞውን የዓለም ዋንጫ ትዝ ይለናል በሳውዲ አረቢያ እንዴት ሆነን ተሸንፈን እንደወጣ እና ለአርጀንቲና የሚበጃት ወሳኝ ወሳኝ የሆነ ሀገራት ነው እንጂ እንደዚህ አይነት ማስፈሪያ ሀገራት አይደለም። እና ቀለል አድርገን እናሸንፋሉ እናሸንፋለን የሚሉ ምድቦች ናቸው ጉድ የሚሰሩን እና መጠንቀቅ አለብን ብዬ አስባለሁ እንደ አርጀንቲና ደጋፊነት የሀ26ድስት የዓለም ዋንጫ የምድብ ድልድል ወጥቷል። ያላለቁ አሉ፣ ያው ማጣሪያ ላይ ያሉ ማለት ነው። ፕሌይ ኦፍ ይጫወቱና የሚካተቱ ማለት ነው። እነ ሲዩዲ ምናምን ነገር ገና አለየላቸው መጨረሻቸው ማለት ነው። ግን እስካሁን ባለው ድልድል ሁለት ኢንተረስቲንግ የሆኑ ነገሮችን አይቻለው እኔ በበኩሌ ማለት ነው። የፈረንሳይ እና የእንግሊዝ ምድብ መመልከት ትችላላችሁ። ትንሽ ጠንከር የሚል ይመስለኛል ከሌሎቹ አንፃር። ፈረንሳይ ሴኔጋልን ታገኛለች፣ ከዛ ኖርዌይን ታገኛለች። ሀላንድና ምባፔ ይገናኛሉ ማለት ነው። ናዴ ጋር ይገናኛሉ ማለት ነው። በጣም ጸደ ነው እሱ። እንግሊዝ ፓናማ ብቻ ነው እዚ ጋር ቀላሉ ቡድን ብዬ ማስበው። ሌላው እንትን ነው፣ አርጀንቲና አልጄሪያ ነው የሚከብዳት። ሌላው ቀላል ነው የሚመስለኝ ስፔን ኡራጋዊ ነው ትልቁ ቲም እዚህ ውስጥ ያለው። አይ ብራዚል ከሞሮኮ ጋር ነው። ስኮትላንድ አሪፍ ናቸው የማክቶሙና ቡድኖች ማለት ነው። ሶ አዶ ምን ሀፕል ሊያደረግ እንደሚችል አይታወቅም። በአንጻራዊነት ማን ነው ቀላል ቡድን ያገኘው? አይ ቲንክ ጀርመን ይመስለኛል ቀላል ቡድን ያገኘችው። ሌላ ማለ ሜክሲኮ፣ ሳውዝ ኮሪያ ምናምን ነገር ብዙ የሚታይ ቲም አይመስለኝም። አሉነ ሳውዝ አፍሪካ የምደግፉ ካልሆነ በቀር የካናዳ ምድብም ያናህል ኢንተረስቲንግ አይደለም። አሜሪካም ያናህል ኢንተረስቲንግ አይደለም፣ የሚታይ አይደለም ለኳሱ ፍቅር ካልሆነ በቀር ማለት ነው። የኔዘርላንድና ጃፓን አሪፍ አሪፍ ጨዋታ እናያለን ብዬ አስባለሁ። ሌላ ማንቀር ፖርቹጋል፣ ኮሎምቢያ እና ሊደርሳት የሚችለው ቡድን አላወቅኩም የትኛው ቡድን እንደሚመጣ ወደ ፖርቹጋል ጋር ግን ብዙ የሚሄዱ ይመስለኛል ትልልቆቹ ቡድኖች ምድባቸው አሪፍ ነው። ሰው ከነዚህ ውስጥ ነው ደግሞ ወደ ጥሎ ማለፍ ያለን ብዬ ማስበው እና የእንግሊዝ የፈረንሳይ፣ አርጀንቲና ሊታዩ የሚችሉ ማለት ነው። እና እኔ በደንብ የምጠብቀው ደግሞ ብራዚል ከሞሮኮ ይሆናል ማለት ነው። የእናንተ እስኪ ምርጡ የሞት ምድብ ይባል ነበር ድሮ፣ የሞት ምድብ የትኛው ነው? ለማየት የጓጓችሁት ጨዋታ የማንና የማን ብሔራዊ ቡድን ነው የሚለውን ኮመንት ስር ጻፉልኝ። ይመቻችሁ በለው ጋይስ ክርስቲያኖ ከሊዮኔል አንድሬስ ሜሲ በዓለም ዋንጫው ሊገናኙ ይችላሉ። እንግዲህ በ2026ቱ የዓለም ዋንጫ ላይ ክርስቲያኖ ሮናልዶ እና ሊዮኔል አንድሬስ ሜሲ የግሩፕ ጨዋታዎቻቸውን አልፈው ከዛ በኋላ የጥሎ ማለፍ ካሳኩ ካሸነፉ ማለት ነው ስምንቱ በገቡ ሰዓት ላይ ሊገናኙ ይችላሉ ማለት ነው ጋይስ። እርግጥ ነው የተረጋገጠ ነገር ነው። እንግዲህ ምድብና የጥሎ ማለፍ ጨዋታቸውን ማሸነፍ ብቻ ነው የሚጠበቅባቸው። ሁለቱ የእግር ኳስ ፈርጦች ታዲያ በፍፃሜ ጨዋታ ላይ መገናኘት ባይችሉም እንኳን በእነዚህ ጨዋታዎች ላይ መገናኘታቸው የበርካቶችን ትኩረት ሊወስዱ ይችላሉ ተብሎ ይጠበቃል። በነገራችን ላይ የሚሆን አይነት ቻንስ ነው። ካያችሁ ደግሞ ከግሩፕ ሁለቱም ሀገራት የማለፍ ቻንሳቸው ከፍተኛ ነው። ጥሩ ማለፉንም ሊያሸንፉ ይችላሉ ተብለው የሚገመቱ ናቸው። ከዛ በኋላ አስቡት፣ የሚገርም ጨዋታ ልንመለከት እንችላለን። እስኪ ሀሳባችሁን ኮመንት ሴክሽን ላይ አስቀምጡ። ማን አሸንፎ ሊያልፍ ይችላል? እኔ አርጀንቲና እላለሁ። እናንተ ምን ትላላችሁ? የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳይረሳ። ይመሳል